ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ፣ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጠይነት አፍ ሁሉ ሰላም ከእኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ዩቱብ ቻናሌን ላይክ እና ሰብስክራብ፣ ሼር እያደረጋችሁ ስለምታበረታቱኝ ምስጋና የከልብ ነው። ጀዛኩም ላሁ ኸይራ ማለት ነው። ፈልገው ዛሬ የማሳያችሁ የትናንትና የለቀኩት ጭሳ የሚሄደው እና የዛሬው እቃ እህት ማማቾች ነን ብለውኛል ማለት ነው አንድ መቶ ዘጠኝ ሺህ ሁለት መቶ ሀያ ብር ፈጄ አስቤዛ ና አልባሳት እንዲሁም የቤት እቃ ነው ማለት ነው ከወደዳችሁት ላይክ ና ሰብስክራይብ ሼር ማድረግ እንዳይረሳ እዚ ጋር የምጀምርላችሁ ሱካር ሶስት ቦታ አለ አምስት አምስት ኪሎ ሆኖ ሶስት ቦታ አለ ያ ማለት አስራ አምስት ኪሎ ነው ለሶስት ቦታ ስለተፈለገ ነው ዋጋው በመቶ ሀምሳ ብር ሂሳብ ነው ማለት ነው ከዛ ፓስታ አለን ኦኬ ፓስታ አምስት ሀባ በዘጠና ብር ሂሳብ ና ድፍን ምስር ደግሞ አምስት ኪሎ አለን በ250 ብር ሂሳብ አምስት ሰሀን በሰሀን ማለት ነው። አምስት ሰሃን የተከካ ባቄላ ትኩስ ክክ ማለት ነው አለ። የዚህ ዋጋ ደግሞ በ300 ብር ሂሳብ ነው ሰሀኑ ማለት ነው። 500 ብር ይመጣል ማለት ነው። ከዛ መኮሮኒ አምስት ኪሎ አለ በ120 ብር ሂሳብ 600 ብር ይመጣል ማለት ነው። ዱቄት 3 25 25 ኪሎ አለ። 3 25 25 ኪሎ አለ ባ0 7050 ብር ይመጣል በ2350 ብር ሂሳብ ማለት ነው። ከዛ ሶስት ዘይት አለ በ1600 ብር ሂሳብ ኦመር ዘይት 55 ሊትር አለ ማለት ነው። ቡና 7 ኪሎ አለን እዚህ ጋር እንደምታዩት ማሻአላ በጣም የሚያምር ቡና ነው። የዚህ ዋጋ ደግሞ በ950 ብር ሒሳብ ነው ማለት ነው። አጃ 5 ኪሎ እንዲሁም ደግሞ ገብስ 5 ኪሎ ገብስ በ180 ብር ሒሳብ እና አጃ ደግሞ በሁለት መቶ ሰባ ብር ሂሳብ ነው ማለት ነው። ቴምር ሁለት ቴምር ነው ያለው። በነገራችን ላይ ይሄ ምንም አይነት ሱካር የሌለው ነው ማለት ደረቁ፣ ገና አዲስ ነው ማለት ነው። ምርቱም የዚህ ዋጋ ገና አንድ ወሩ ይሄ ከተመረተ፣ እኔም ለቤት አምጥቼዋለሁኝ። በጣም ቆንጆ ቴምር ነው መሻላ፣ ደረቁ ማለት ነው። የዚህ ዋጋ 3000 ብር ነው፣ 10 ኪሎ ነው ይሄም። ይሄ ደግሞ 8 ኪሎ ነው፣ 2050 ብር ነው ማለት ነው። ከዛ በመቀጠል በርበሬና ለበርበሬ የሚሆን ቅመም እዚህ ጋር ባቄላ ላይ ታችሁታል። ለበርበሬ ቅመም 8ትመቶ 2840 ብር ነው የተገዛው። ለምን ኮረሪማ በጣም ውድ ነው። በሂሳብ እንደምታስቡት አይደለም። በርበሬ ደግሞ ሲያዩት እንደዚህ አያምርም፣ ግን ዱቄቱ በጣም ቆንጆ የሆነ በርበሬ በ530 ብር ሂሳብ 10 ኪሎ አለ ማለት ነው። 5300 ብር ይመጣል። የሽሮ ቅመም 1000 ብር አለ ማለት ነው። እንግዲህ ሽሮ የሚቀላቅሉበት ሊኖር ይችላል ብዬ አስባለሁኝ፣ ግን ያዘዘችኝ አምስት ሳህን ባቄላ ብቻ ነው ማለት ነው። ማሻላ ተባረክ ረህማን። እንግዲህ ቻስ ቤዛው ይሄን የመሰለ ነው። ወደ እቃና አልባሳት ከመግባታችን በፊት እናንተም ከወደዳችሁት ላይክ እና ሰብስክራይብ፣ ሼር እያደረጋችሁ እኔ ማግኘት ለምትፈልጉ 0967177194 የኔ ስልክ ቁጥር ነው። በዋትሳፕ እና ቴሌግራም ልታገኙ ትችላላችሁ ማለት ነው። ወደ እቃዎች ስንመጣ ደግሞ እዚህ ጋር ምን አለ መሰላችሁ? ሁለት ኮምፎርቶች አሉ በ2200 ብር ሂሳብና አንድ ብርድ ልብስ አለ በ3000 አምስት መቶ ሀምሳ ብር ሂሳብ ማለት ነው። ከዛ ድምላይት ረከቦት አለ ግን ይሄ ድምላይት የለውም፣ ተየለውም ማለት የቦግ ቦግ የሚለው ነገር የለውም። ከዛ ነፃ የሆነ ነው ስለሌለ ነው ያኛው ማለት ነው። ዋጋው ይሄ ሶስት ሺ አምስት መቶ ብር ነው። ከዛ የጥበብ ስኒ አለ። የጥበብ ስኒ ደግሞ የገዛሁላት ሺ ሁለት መቶ ብር ነው ማለት ነው። ይሄ የራሱ የሆነ ሴር ያለው ረከቦቱ አብሮት ማለት ነው። በነገራችን ላይ ተመችቶኛል። ድምላይቱ ብዙ ጊዜ አስፈላጊ አይደለም፣ ያው አንዳንድ ሰው ስለሚመርጠው ነው እንጂ አስፈላጊ ነው ብዬ አላስብም። ቢኖረው እሺ፣ ያኔ ሁለት መቶ ብር ነው ልዩነት ያለው በነገራችን ላይ ያኛው ሶስት ሺ ሰባት መቶ ብር ነው፣ ይሄ ደግሞ ሶስት ሺ አምስት መቶ ብር ነው ማለት ነው። እንደምታዩት ውስጡ ጽድት ያለ በጣም የሚያምር ማሻላ ተባረክ ረህማን የሆነ ረከቦት ነው። እንደነገርኳችሁ ዋጋው ሶስት ሺ አምስት መቶ ብር ነው። የራሱ የሆነ ሰርቪስ እና ምን ምናለው መሰላችሁ እዚህ ጋር እንደምታዩት ፌርሜሎ ማ የጀበና ማስቀመጫ እና ትንሽ እየጋቻ መሳ ያለው ማለት ነው ከዛ በቀጠል ደግሞ ማሳያችሁ እዚህ ጋር ማሻላ የሆነ ሰርቪስ አለ። የማይካ ዋጋው 700 ብር ነው። ከዛ የቱርክ ጆግ በፊት ላይ ገዝቼ ያስቀመጥኩት ነበረ የዛኔ ስገዛ 2700 ብር ስለነበረ የቱርክ ጆግ አዛይ ስለነበረ ጨመርኩላት በዛው በ2700 ብር ማለት ነው። አሁን በጣም ውድ ነው፣ ከዛ በላይ ነው ማለት ነው። መሻላ እንደምትወዱት ተስፋ አረጋለሁኝ። ፈትቼ ማሳያችሁ ደስ ይለኛል ማለት ነው። ዩት ቀይ ክዳኑ ማለት ነው። ትንሽ ካርቶኑ ዝናብ መጥቶ ስለነበረ ስታዩት ደስ አይልም ግን እቃው ንጹህ ስለሆነ ላሳያችሁ ማለት ነው። አያችሁታ ባለቀይ ክዳኑ ብርጭቆዎቹ ደግሞ እነዚህ ናቸው ማለት ነው። ዋጋው 2700 ብር ስለገዛሁት በዛ ሰዓት አሁንም በዛው ነው ያረኩላት ማለት ነው። በመቀጠል ሁለት ፔርሞሶች አሉ 1600 ብር ሂሳብ 3200 ብር ይመጣል ማለት ነው። እናት መፍጫ አለ 1600 ብር፣ የቡና መፍጫ 1400 ብር፣ የሻይ በራድ 500 ብር 1 ሌትር ናት የአሳምቡሳ መዳመጫ 600 ብር እና የቆሎ ሳህኖች ደግሞ እነዚህ እና ያደረኩላት የዚህ ዋጋ ደግሞ 300 ብር ነው ማለት ነው። በ50 ብር ሂሳብ እዚህ ጋር ደግሞ የአገረኛ ሲኒ አለ። አገረኛ ሲኒ ደግሞ ዋጋው 500 ብር ብቻ ነው ማለት ነው። መሻላ እንደምትወዱት ተስፋ አደርጋለሁ። እዚህ ጋር ደግሞ የሻይ ብርጭቆ አለ ደርዘን ማለት ነው። ደርዘን የሻይ ብርጭቆ የገዛላት ደግሞ 950 ብር ነው። 46 ቁጥር ብረድስት ከነ ጭልፋው አለ ጭልፋው ሺ 200 ብር። በጣም ትልቅ ጭልፋ ነው ትንሽ ጭልፋ እንዳይመስላችሁ። ማሻአላ ያኔ ወፍራምም ነው ማለት ነው። ይለያል። ይሄ የአንድ ሺ ብር እንደሚሸጥ አይነት አይደለም ለማለት ያክል ነው። በመቀጠል 46 ቁጥር ብረት ድስት አለን እዚህ ጋር ቁጥሩ ይታያችኋል። በጣም ወፍራም ከምነግራችሁ በላይ ወፍራም በቃ አንዳንድ አንደዚ ወፍራሙ ተብሎም እየተሸጠ አንድ አንደዚ ሳሳ ያላል። ይሄ ይለያል። በጣም ወፍራም ነው። ማሻአላ ዛሬ እንደገባ ነው የገዛሁት ማለት ነው። ዋጋው 16 ሺ ብር ነው። ጭልፋ 1 ሺህ 200 ብር፣ መያዣ ደግሞ 200 ብር። መያዣ የራሱ ተሰርቶበታል ማለት ነው። እና ማሻአላ ተባረክ ረማ፣ እንደምትወዱት ተስፋ አደርጋለሁኝ። እናንተ ደግሞ ከወደዳችሁት ላይክና እና ሰብስክራይብ፣ ሼር አድርጉት። ኮምፎርቱ ሁለት ትራስ ልብስና አንድ አንሶላ አለው። ከወደዳችሁት እንግዲህ ላይክ አርጉ። ኢንሻአላ አሁን የማሳያችሁ ደግሞ በቀጣይ አልባሳት ነው ማለት ነው። ብዙ አልባሳትና መጋረጃዎች አሉ። እነሱንም የማሳያች ነው የሚሆነው። ይሄንን የመሰለ ነው እንግዲህ አዩት። ሁሉንም ያሟላ ነው። አስቤዛውንም ያሟላ ነው። እንዲሁም ደግሞ እቃም አልባሳትም ሁሉም ነው። ማሻላ ተባረክ ረህማን አያችታ፣ አዩት። ያው የበርበሪ መጨመር ትንሽ ብዙዎቻችሁን በርበሬ እንዴት ነው እያላችሁ እየጠየቃችሁ ነው። ከ50 ሁላ 600 ሁላ እየተሸጠ ነው ማለት አምስት ከ50ና 600 ብር ሁላ እየተሸጠ ነው። ያውኛ የብዛት ዋጋም ስለሆነ አምሳ ብር ሰላሳ ብር እንደዚህ ራህም አድርገው ስለሚሰጡ ነው ማለት ነው እንጂ ቆይ፣ አሁን አምስት መቶ ብር ከገባ ማለት ነው። ስለዚህ ያው መቀነስ የሚባለው ነገር እንኳ የታሰብ ለምን እንትን የለም አሉ። አሁን ማን ነው እርጥቡ ስላልተለቀመ የላቸውም ማለት ነው። እና እንግዲህ ከወደዳችሁት ላይ ካርቡ አተር አምስት ኪሎ እጣን አንድ ኪሎ ሶስት ዘይት ኦማር አምስት ኪሎ አጃ አምስት ኪሎ ገብስ ሰባ ኪሎ ቡና አስራ አምስት ኪሎ ሱካር ሶስት ቦታ ስለተከፈለ ነው። ምስር አምስት ኪሎ ባቄላ የተከካ ትኩስ ለሹሮ የሚሆን ደግሞ አምስት ሰሃን ነው። በሰሀን ዋጋው ሶስት መቶ ብር ሂሳብ ሺ አምስት መቶ ብር መኮሮኒ አምስት ኪሎ ፓስታ አምስት ሀባ በዘጠና ብር ሂሳብ እንግዲህ ይሄን ይመስላል። ዱቄት በ2350 ብር ሂሳብ ማለት ነው። ይሄን ይመስላል። እዚህ ጋር እንደምታውቁት ድርኤ ያለ ለእናት የሚሆኑ ማለት ነው። ድሪ ያው ብዙ ጊዜ ገዝቼ ያለሁን የዚህ ከለር ደግሞ ይለያል ማለት ነው። ማሻላ በጣም ነው የሚያምሩ እና እዚህ ጋር እንደምታውቁት ይሄ ድርኤ ነው። ይሄ ውስጥ ቀሚስ ነው። አያችሁታ። ይሄ በኋላ ከዚህ ይሰፋል። ከዛ ላስቲክ ይገባበታል። ምን ይሆናል? ጎጎራ ይሆናል ማለት ነው። እንዴት እንደሚያምር እዩልኝ። ማሻላ ተባረክ ርህማን። ከዛ ይሄ ደግሞ ዋናው ነው ዋና ጨርቁ ነው ይሄ ማለት ነው። እዩት እንዴት እንደሚያምር እንግዲህ ማሻላ ተባረክ ርህማን። ያው እዛው እንዲሰፋ ነው የተፈለገው። እኔም በጊዜ ይልልከው የፈለኩት ር ስለሆነ እዛው መሰፋት ስላለብን ነው። እዩት ይሄ እጥፍ ነው ረጅም ነው። ይሄ ደግሞ ሻርፕ ነው። ሻርፕላ አሳያችሁ። እዩት ፋሽን የሆነ ነገር ነው። ማሻላ አይፍታ እንዴት እንደሚያምር እዩት። ይሄን ይመስላል ማለት ነው። ከዛ አሁንም ደግሞ ምን አለ፣ ሽፎን አለ። ሽፎኑ ገበሩንም የብቻው ሽፎኑን ራሱንም የብቻ ነው የተገዛው። ከለሩንም ውት እንዴት እንደሚያምር ማሻአላ እዩት። አጠቃላይ ከነ ገበሩ ከነ ሁሉ ሆኖ ይሄንን የገዛሁላት 2500 ብር ነው። እዛው የሚሰፋ ነው ብያችኋለሁ። በተመሳሳይ ሺት ያለ ይሄን ብትል ነው፣ እዩት የዚህ ዋጋ ስድስት መቶ ብር ነው። ማሻአላ 600 600 ይሄም 600 ብር ነው። እዩት ይሄም የሚሰፋው ቢጃማ ስብ ስለሆነ ከዚህ ብቻ ነውና አንገቱ ላይ ነው የሚሰራው ማለት ነው። እዩት ብትን ሲሆን ደግሞ እንደዚህ ነው። እዩት፣ ወርቅ የሆነ እቃ ማሻአላ ተባረክ ረህማን፣ ይሄን ይመስላል። ታርፉ የዚህ ነጭ ነው ያደረኩልኝ። ይሄን 330 ብር ሂሳብ ነው ማለት ነው። 660 ብር ይሆናል ማለት ነው። ከዛ ለ10 መስኪት ልጅ የሚሆን ሶስት ሀባ ታይቶች አሉ እነዚህ 300 ብር 900 ብር ነው የተገዙት ሽፎን ቀሚስ 300 ብር አጠር ያለ ሽፎን ቀሚስ ናት ማሻአላ በጣም የምታምር ቆንጂ የሆነ ሽፎን ቀሚስ የዚህ ዋጋ ደግሞ 300 ብር ነው ማለት ነው ከዛ ምን አለ መሰላችሁ ሁለት አንሶላ አለ ሁለት አንሶላዎች አሉ ለሜትር ከ50 የሚሆኑ የዚህ ዋጋ ደግሞ 600 ብር ሂሳብ ሁለት ሀባ አለን ማለት ነው ከዛ ጋቢ ለአባት የሚሆን ጋቢ አለ ጋቢ ይሄንን ሺ 700 ብር ነው ለዚህ ሺፎን አላባሽ አይውት ይሄ ሺፎን ነው ብያችኋለሁ የሚሰራ ነው ሲሰራ እንዴት አባቱ እንደሚያምር ደግሞ አጠይቁኝ ሻርፕ ይሄንን ያደረግንላቸው አይውት የዚህ ዋጋ ሺ 300 ብር ነው ማሻአላ ተባርክሽማል ፋሽን የሆነ ነው የዚህ ዋጋ ሺ 300 ብር ነው ማለት ነው ለዚህ ለሺፎን አላባሽ ከዛ ሙልጮች ናቸው በጣም የተመቹኝና አሪፍ አሪፍ የሆኑ ሙልጮች ናቸው እዩት፣ እንዴት አባታቸው እንደሚያማምሩ። መሻላ ተባረክ ረህማን የሆኑ ሙልጮች ናቸው። እነዚህን 950 ብር ሂሳብ ሶስት ሀባ ናቸው የገዛሁት። እዩት፣ አንዱ ደግሞ ይሄ ነው። አያምርም? መሻላ በጣም ነው የሚያምረው። እንደዚህ በደንብ ብትናርጌ ካሳያችሁ በጣም ቆይቻለሁና ላሳያችሁ ብዬ ነው። ከዚህ በኋላ ደግሞ አሳያችኋለሁ። እንሻላ ይሄው ሶስት ሀባ በጣም እነዚህን ጥቅማቸውን እኔ ስለማቅ ነው ትልቅ ብርድ ልብስ ምንም አይጠቅምም። ይሄንን ነው የምትጠቀሙት አብዛሃኛውም ማለት ነው። ለምን እንግዲ ሲመጣ ብድግ አድርጋችሁ መስጣት መስጠት የምችሉት ይሄን ስለሆነ ማለት ነው። ከዛ መጋረጃ፣ ይሄ ለፍርንች ዶር የሚሆን ነው። እዩት፣ አብሽከለር ነው በጣም ያምራ። መሻላ ተባረክ። ማርከ ሁሉም ጋር ማቼ የሚያደርግና የዚህ ዋጋ ደግሞ 2600 ብር ነው። ሁለት ሀባ ነው። አንዱ ያለ ለፍርንች ዶር ነው የሚሆነው። አያችሁታ በጣም ረጃጅም ነው ለፍርንች ዶር የሚሆነው ዋጋው ደግሞ 2600 ብር ነው ማለት ነው። ከዛ አንድ ሀባ ደግሞ ይሄንን 650 ብር ገዝቼላታለሁ። እዩት። ይሄ ደግሞ ለመስኮት ነው የሚሆነው እና እንግዲህ ይሄን ይመስላል። ከወደዳችሁ ላይክ እና ሰብስክራይብሽን ማድረግ እንዳትረሱ። ቅድም ካላያችሁት ይሄን የመሰለ የቡና ሱፍራ አላት ዋጋው ደግሞ አንድ ሺህ ብር ነው። ብርድ ልብስ እና ኮምፎርት ሁለት አሳይቻችኋለሁ እቃውንም ያያችሁትን ይመስላል። መሻላ ያላያችሁት ነገር ነው አራብ ያላስብም። እዚህ ጋር ደግሞ መፍጫ አለች፣ የቡና መፍጫ። ሞክሪ ላሳያችሁ ማለት ነው። ዋጋው ሺ አራት መቶ ብር ነው። ለሞክርና ላሳያችሁ፣ መሞከር አንዳንድ እዚህ ጥሩ ነው። ለምዶ ታውቃላችሁ፣ የማይሰራም አይት። እንደዚህ አድርገን እንከድናታለን፣ ከዛ እዚህ ጋር ሰከታለን። በዙሪያ ዙሪያ ደግሞ ምናልባት አንድ ሺህ ብር አይደል እንዴ ምናምን እንዳትሉ፣ ይሄንን ሺህ ሁለት መቶ ብር ነው የገዛሁት። በጣም ወፍራምና አንደኛ የሆነ ጭልፋ ነው ማለት ነው። ትናንትና የእህቷንም አይታችሁ ከሆነ ቆይ ላሳያችሁ። እዚህ ጋር ሁለቶቹም ጭልፋው ሺህ ሁለት መቶ ብር ሂሳብ ነው የገዛኋቸው ማለት ነው። ግን በጣም ወፍራሞች ናቸው። ማሻላ እና ይህን ይመስላል። ያው ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሸር አርጉ። ይህን ይመስላል ለዛሬ ያስኩላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም። እኔ ማግኘት ለምትፈልጉ ደግሞ 0967177194 በዋትስአፕ እና ኢሞ እንዲሁም ቴሌግራም ልታገኙ ትችላላችሁ። ከወደዳችሁት ላይክ አርጉት። ሰላም አለይኩም።